ዛሬ በገዛ ጤፍ ነገ ደግሞ ስመጣ ዋጋው ጨምሮ ወይም ቀንሶ ነው የማገኘው፣ እና እንደ ምክንያት የምታነሳው ነገር አለ። ይሄ ሁለተኛው በመቶ ሰላሳ ይሄኛው በመቶ ሀያ ይሄኛው በመቶ አስር በተለምዶ እናቶቻችን ይሄ ጤፍ ውሃ ያነሳል ውሃ ያነሳም የሚባል ነገር አለ፣ እና በምን ምክንያት ነው ወዚ የሚኖረው? ትንሽ ሸርከት ሲል ነው እንጂ ከላም አይሆንም ማለት እኛ ሰዎች እስከ አምስት ኪሎ ድረስ እስከ ሶስት ኪሎ ድረስ ቢጠይቁን እንሰጣቸዋለን ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን ይህ የግብይት ፕሮግራማችን ነው በዛሬ የግብይት ፕሮግራማችን ጨርቆስ አካባቢ በሚገኘው መሐመድ የህል ወፍጮ ቤት ተገኝተናል ወደ ውስጥ ገባ ብለን ደግሞ 2017 የፋሲካ በዓልን በማስመልከት የጤፍ ዋጋ ምን ይመስላል ምን አይነት ጤፎችን ማግኘት እንችላለን የሚሉትን እና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል አብራችን ቆዩ የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ ጀኔሬተርን የሚተካ በፀሐይ ኃይልና በኤሌትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀኔሬተር በፈለጉት ዋትንካቸ ሰዎቹ ብሏል። ምርቶቻችን የአምስት ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 13 ላይ ያገኙናል። ስልክ 0989412 ወይም 13 84 48 52 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ሰላም እንዴት ነ? ደህና እስቲ ራስን አስተዋውቅልን እኮ እንኳን ደህና መጣሽ። ራስን ሳስተዋውቅ እኔ ሽኩር መሀመድ እባላለሁኝ የድርጅቱ ኃላፊ ነኝ ማለት ነው። በጣም ጥሩ። ይህን ወፍጮ ቤት ከተከፈተ ስንት ጊዜ የሆነው ጤፍ ማቅረብ ከጀመራችሁ? አረ በጣም ብዙ ጊዜ ሆኝ ብዙ ጊዜ ነው ከሃምሳ ዓመት በላይ የሆነዋል። የአያቶቻችን ነው አሁን እኛ ጋር ደርሷል ማለት ነው። እንግዲህ ብዙ ጊዜ እናቶቻችን ጤፍ ሲገዙ የየትኛው ሀገር ነው የዚኛው ሀገር ቢሆን ነጩ ቢሆን የሚሉት ነገር አለ እና እናንተ ምን አይነት ጤፍን ነው የምታቀርቡት? እኛ የአዳ ጤፍ ነው የምናቀርብ። አዳ ነው በጣም አንደኛ የሆነ ጤፍ ነው ማየት እንችላለን። ስለዚህ አዳ ነው ምርጥ ጤፍ ነው ከተማችን ላያለ የተባለ ጤፍ እያ ነው የምናቀርብላቸው ማለት ነው። ከበፊትም ጀምሮ ሀገሩ አዳ ነው የሚባለው አዳ ነው የሚባለው በአንደኛ ደረጃ አዳ ነው ሁለተኛ ኦሎንኮሚ ነው፣ ሶስተኛ በረንታ ነው የምናቀርበው። ብዙ አይነት ጢፎችን እያየውኝ ነው ፊት ለፊት ዋጋቸውስ እንደዛው ይለያያል። ዋጋቸው እንደ ደረጃቸው እንደ ንጻታቸው ይለያያል። ጥራታቸው አንድ ቢሆንም ንጻታቸው ከፍና ዝቅ ያደርጋቸዋል ማለት ነው። እያየን ብትገልጽልን፣ እንደምትመለከችው ይሄ ነው አንደኛ፣ ጥራቱም ንጻቱም ልዩ የሆነ ጤፍ ነው ማለት ነው። ይሄ አዳ ነው። ይህንኛው ደግሞ ከእሱ መለስ ያለ በሁለተኛ ደረጃ ያለ ማለት ነው። ምንድነው ልዩነታቸው? ነጻታቸው ው ልጅ ላይ ኩል ይሄኛው ትንሽ ነጣ ይለ በሶስተኛ ደረጃ ይሄ ነው። አሁን ይሄ ከዚህ ጋር የተቀራረበ ይመስላል ግን ሀገራችን ይለያያል። የወለንኮሚ ነው በጣም ምርጥ ጤፍ ነው ማለት ነው። ይህም አለ። ይህኛው በረንታ ይባላል። ጎጃም ክፍለ ሀገር ነው ያለ ከለራቸው ይለያያል። ከለራቸው ይለያያል። አሁን ይሄ የተቀራረበ ቢመስልም ግን በሀገራቸው ነው የሚለይ። ለስላሴያቸው ወዛቸው፣ እንጀራ ደግሞ ዋናው ነው ወዝ ለስላሴው ይባላል። እስቲ እንግዲህ በአለም በተመለከተ ምን አይነት ዋጋ ነው ያለው አሁን ላይ? ካምኖ በተሻለ ነው ዘንድሮ ያለ፣ የተረጋጋ ነው ገበያው። አምና በመቶ 160 እስከ 170 ድረስ ወጥቶ ነበረ፣ ዘንድሮ መቶ 140 ላይ ነው መቶ አርባ ላይ ነው በተረጋጋ ነው ይሄ ሁለተኛው በመቶ ሰላሳ ይሄኛው በመቶ ሀያ ይሄኛው በመቶ አስር እንደ ልዩነታቸውእንደልዩነታቸው ማለት ነው እና ገበያው ዘንድሮ በጣም ደስ የሚል የተረጋጋ ነው ያለ አሁን አቅርቦትም ችግር አልገጠመም ዛሬ በገዛጤፍ ነገ ደግሞ ስመጣ ዋጋው ጨምሮ ወይም ቀንሶ ነው ማገኘው እና እንደ ምክንያት የምታነሳው ነገር አለ አለ ያ እንደ ሀገር የገነባንበት ብዙ ችግሮች አሉ። አቅርቦት ላይ ተሎ አንዴ ይጨምራል አንዴ ይቀንሳል። ነዳጅ አለ በአንዴ ይጨምርባቸዋል መኪኖች አቅራቢዎች ላይ ማለት ነው። ያ ያ ነው ግን ዘንድሮ የተሻለ ነው። ጤፍ ላይ የተሻለ ነው። ከሌላው ገበያ አንጻር ጤፍ ላይ የተሻለ ነው። ምክንያቱም ዓመቱ አርባ ከሆነ ወደ አራት ወር አምስት ወር አለፈው። በቃ በዛው እንደቆመ ነው ያለ። ቀዩን ደግሞ ለሳይሽ ቀይ ጤፉ ይሄ ነው ይሄ ከቡልጋ የሚመጣ በጣም ቆንጆ የሆነ ጤፍ ቀይ ጤፍ ነው ማለት ነው። ሰዎች ግን በአብዛኛው ተመራጭ የሚያደርጉት የትኛውን ጤፍ ነው? ተመራጭ የሚያደርጉ ነጭ ጤፍን ነው። ነጭ ጤፍ አንደኛ ሲፈጭ ይበረክታል። በተለምዶ ነጭ ነጭ ስለምንልም ነጩን ተመራጭ እናደርጋለን ማለት ነው። በተለምዶ እንግዲህ አይረን እጥረት ያለባቸው ሰዎች ቀይ ጤፍን ቢጠቀሙ ተመራጭ ይደረጋል። አብዛኛውን ጊዜ እንደ ባለሙያ የትኛውን ጤፍ ቢጠቀሙ ትመክራለህ? ይህን ነ ቀይ ጤፍ ነ ቀይ ጤፍ ተመራጭ ነው፣ ተወዳጅም ነው። ግን ብዙ ውሃኑ አይፈልገው። በተለምዶ እናቶቻችን ይሄ ጤፍ ውሃ ያነሳል፣ ውሃ ያነሳም የሚባል ነገር አለ እና በምን ምክንያት ነው አፈጫጭ ወስነዋል? እኛ እዛ ገዥ ስላለን ያ ገዥ ዛ መደብ የወከልነው አለ። እሱ ገዝቶ ሲልክልን እኛ በስነስርዓት እዚህ ጤና ቢሮ ባስቀምጠል እንደ አደራደር መሰረት ዝደርድረን እናስቀምጣለን። ሲፈጭ ትንሽ በጣም መላም የለበትም፣ ሸርከት እናደርገዋለን። መካከለኛ ማለት ነው፣ እንደዛ እናደርገዋለን። እዚህ ጋር እንመልሰዋለን ማለት ነው። ውሃ አያነሳም ያነሳል የሚለው ወዙም በዞ ይያዛል። ወዝ የሚኖረው ትንሽ ሸርከት ሲል ነው እንጂ ከላመ አይሆንም ማለት ነው። ላም ካለ ውሃ አያነሳም፣ ወዝና ለስላሴም አይኖረውም ማለት ነው። እሺ ስለ ጤፎቹ የተወሰነ ነገር ብለህናል ከንጽህና ጋር በተያያዘ እናንተ ጋር እንዴት ነው ስለ ንጽህና በተያያዘ ጤና ቢሮ በየሶስት ወሩ የምናሳድሰው ንግድ ፍቃድ አለ ሰራተኞች ጤና አጠባበቅና እና ምርመራም በየሶስት ወሩ እንመራመራለን ማለት ነው የጤፍ አደራደሩን ወይም እንደምታዩት እንደዚህ ነው መጋዘን ላይ ብቻ ነው በዛ ላይ እንጨት አለ ጣውላ የምናስቀምጥበት እዚህ ጋር አሁን ከሰሩ ከጣውላ ነው ከምንትንትሙ ጋር አይቀመጥም ማለት ነው ጽዳቱን የጠበቀ ነው እንደገና ስንመዝን ከዚ አሁን ነጭ ጤፍ ስንመዝን የምንመዝንበት ለብቻ መዳበሪያ አለ ማለት ነው ያን ከመዘን በኋላ ሲበጠር በሌላ መዳበሪያ የምናበጥረው አበጥረን የምናነሰው ከተፈጨ በኋላ የዱቄት መዳበሪያ ደግሞ ለብቻ አለ ማለት ነው የጽዳቱን መንገድ እንደዚ አድርገን ተቆጣጥረን እናስፈጫለን ማለት ነው በምን አይነት መንገድ ነው ለህብረተሰቡ ጤፎች የምታቀርቡት ይህንን ብቻ ነው ወይስ የተፈጨም ነው በጣም ጥሩኛ እንግዲህ ጤፎችን የምናቀርብበት መንገድ እዚህ መተው ለሚገበያዩ መጥተው እዚህ አስመዝነው እናዘጋጅና እናስፈጭላቸዋለን ማለት ነው። በስልክ ደግሞ ደውለው የሚያዙን አሉ። እኔ ይህን ያክል ፈልጋለሁ፣ ሀምሳ ኪሎ ፈልጋለሁ፣ መቶ ኪሎ ፈልጋለሁ የሚሉንን ደግሞ አዘጋጅተን እንጠብቃቸዋለን። ዱቄታለን ማለት ነው። እናዘጋጅላቸዋለን እነሱ በፈለጉበት ሰዓት መተው ይወስዳሉ ማለት ነው። በእንደዚህ አይነት መንገድ ነው የምናስፈጭላቸው ድንብኞቻችን ማለት ነው። የተለያዩ የህብረተሰብ ክፍሎች አሉ በኩንታል ዙም ሊኖሩ ይችላሉ። አቅማቸው ደግሞ የማይችል አለ እና በምን አይነት መንገድ ነው የምታስተናግዷቸው? በጣም ጥሩ እነዛንማ እንደ አቅማቸው መቼም እዚህ ጋር ሰው ስላለው የፈለገውን ነገር ይወስዳል። ሰው ስላለው ደግሞ የተወሰነ ነገር የለንም እኛ ሰዎች እስከ አምስት ኪሎ ድረስ እስከ ሶስት ኪሎ ድረስ ቢጠይቁን እንሰጣቸዋለን ማለት ነው። እስከ አምስት ኪሎ ድረስ አሁንም ድረስ እየሸጠን ነው ማለት ነው። ስለዚህ ምንም አይነት ማህበረሰቡ መቶ የሚያጣበት ነገር የለም ማለት ነው። በዛው በልዩነታቸው ዋጋቸውንም ብትነግረን። ዋጋቸው ከመቶ አርባ ብር ማለት አስራ አራት ሺህ ማለት ነው መቶ ኪሎ አምስት ሰባት ሺህ ሦስት ሺህ አምስት መቶ እያለ በዛው ደረጃ ይወርዳል ማለት ነው። የዲሊቨሪ አገልግሎት አላችሁ? አለን የትኛውን ቦታ ያሉ ሰዎች አገልግሎቱን ማግኘት ይችላሉ ማለት ነው? እንዲሁም የምንሰራ በሱ ነው። ስማቸውን መግለጽ አያስፈልግም እንጂ ትላልቅ ሆቴሎች፣ ሬስቶራንቶች፣ ታዋቂ ሰዎች ህይወታቅ ያለሽ፣ ጨርቆስ የብዙሃኖች መናገሻ እስከሆነ ድረስ ብዙዎች መጥተው የሚወስዱ ከኛ ነው። መሐመድ ወፍጮ ቤት ብትይ ማንም የሚያውቀው ነው። ቢዝነስ ካርድም ስላለን በቢዝነስ ካርዱ ብዙ እየሰራን ነው ያለን ማለት ነው። አሁን እንግዲህ በዓል እየመጣ ነው። የፋሲካ ወቅት እየመጣ ነው። የ2017 ምን አይነት ዝግጅት አድርጋችኋል? በቂ ጤፍን ማግኘት ይችላሉ ሰዎች ቢመጡ? አዎ የፋሲካን በዓል ምክንያት በማድረግ እኛም የተለያዩ ጤፎችን በጥራትም በአይነትም ለየት ለየት አድርገን አስገብተን ማህበረሰቡን ለማገልገል ተዘጋጅተን እየጠበቀን ነው ማለት ነው። ስለዚህ የፈለጉትን አይነት ጤፎች ማግኘት ይችላሉ ማለት ነው። እንዳሳየውሽ በቃ የሚፈልጉትን አይነት ጤፎች ማግኘት ይችላሉ ማለት ነው። እሺ፣ እናንተ ጋር የተለያዩ የጤፍ አይነቶችን ማግኘት የሚፈልጉ ሰዎች በምን አድራሻ ያገኟቸዋል? አድራሻችን ጨርቆስ ወረዳ 10 ቀበሌ 25 ውስጥ እንገኛለን። መደውል የሚፈልግልን አካል ደግሞ በ0911 52 89 93 ላይ እንገኛለን ማለት ነው። ስለዚህ እዚህ ጋር እኛ ጋር ቢመጡ ምንም የሚሸግር ነገር የለም። አለቀ። የለም የለም እኛ ጋር ማለት ነው። በዓል እየመጣበት ያለ ወቅት ነው። የፋሲካ በዓል ላይ ነን ያለ ነው። መጨረሻ ማለት የምትፈልገው ነገር ካለ በዓሉ በማስመልከት እኛም የተለያዩ ጤፎችን በጥራትና በአይነታቸው ልዩ የሆኑ ጤፎችን እያቀረብን ስለሆነ መርጠው እኛ ጋር ቢገበያዩ ደስ ይለናል ማለት ነው። በመጨረሻ ማለት የምፈልገው ኦርቶዶክሳውያን እንኳን አደረሳችሁ አትፈልጋለሁኝ። ስለነበረን ቆይታ እና ስለሰጠህ ማብራሪያ እጅግ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ በድርጅቱ ስም። ውድ የገበያ ሪቪው ተመልካቾቻችን የትንሳኤ በዓልን በማስመልከት ያቀረብንላችሁ ፕሮግራም ይሄንን ይመስል ነበረ። እነዚህን የመሳሰሉ የተለያዩ ጤፎችን ማግኘት የምትፈልጉ ተመልካቾቻችን ታች ባስቀመጥንላቸው አድራሻ በመገኘት ወይም ደግሞ ስልክ ቁጥር በመደወል ማግኘት ትችላላችሁ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩትን ናፍቆታ መሃነኝ፣ በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ። መቆረጥና ጨለማ አስቸግሮታል፣ መፍትሄ ካሉ ግሪን ሰንቴክ አለሎ የኃይል ማጠራቀሚያችን የመብራት መቆረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና ክጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ፣ ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር በክለት የሌለው ሶላር ጀነሬተር በፈለጉት ዋትንካቹ ብሏል ምርቶቻችን የአምስት ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኝ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 13 ላይ ያገኙናል። ስልክ 0989412 ወይም 0913 ማናረት 48 52 ላይ ይደውሉልን። ግሪን ሳንቴክ ለዘላቂ መፍትሄ እንሰራለን።